እስካሁን ድረስ ሜዳ ነው የማን እንደሆነ ማወቅ አልቻለም። ለልጆቼ አንተ ትምህርት ቤት እንዲገቡ ልታረግልኝ ትችላለህ? እሱ እንድታደርግልኝ ከቻልክ አስቸግረኝ ነው። ያ ቤተሰብ ለአንተ ጥሩ አይደለም። ከኔ እንዲሰርቁ አታድርጋቸው። ቤት ሄዱ እንዴ? ልጆቹ ትንሽ እኮ ልሸኛቸው ፈልጌ ነበር። አልሄዱም ገና፣ እየተዘጋጁ እንደውነት ከሆነ ብልላይ፣ እነኝህ ልጆች በጣም ያቀበትሻቸው አይመስለሽም? ምን ማለት ነው አባ? በእኛ ጊዜ ብዙ ኪሎ ሜትሮችን በእግራችን ተጉዘን ነበር። ትምህርት ቤት ምንጋብ። እርግጠኛ እንደኝ ልጆች ራሳቸው መሄድ ይችላሉ፣ መንገዱን ያውቁት። አዎ፣ ግን አዲሱ ትምህርት ቤት ዛሬ የመጀመሪያ ቀናቸው ነው። ሁሉ ነገር ጥሩ እንዲሆን ይፈልጋሉ። ትኝት ሸት ለሸት መ አጋንንታዊ ሳቅ እያቃጨለብኝ ምንም ምንክርፍ ባይን ያልዞረም ማለት አሁንም ድምፅ ይሰማሻል? አዎ አባዬ፣ ይህ ሰፈር ቦላ አይደለም። ሰከራሞች በውድቅት ሌሊት እየዘፈኑ እየለፈለፉ ነው የሚሄዱት። አባ ያንን አጋንም ታዊሳቅ ልረሳው አልችልም። የባለቤቴ ገዳዮች ደግሞ እዚህ ሰፈር እንደሆኑ አውቃል። ጉዳዩ መከታተል ከጀመሩ ቀናቶች አልፈዋል። መርማሪዋ ግን እስካሁን ያገኘችው ነገር የለም። ግዜሽን እያጠፋሽ አይደለም። ወንጀለኞቹ ተይዘው ለፍርድ እስካልቀረቡ ድረስ የእኔም ሆነ የልጆቹ አይምሮ ሰላም አያገኝም። በእያንዳንዱ እርምጃሽ ላይ ሁሌም አብረሽ ነኝ። አመሰግናለሁ። ያለንትም እንደመሆን አላውቅም። ልጆቹ ያች

ትላንት አግጃቸው ነበር። ጥሩ ዛሬ እኛ ጋር ትምህርት ይጀምራሉ። እና ልዑልን እያዞርክ ትምህርት ቤቱን እንድታስጎበኙ ፈልጌ ነበር። እሺ አባ፣ ነገር ግን በዚህ ሳምንት አሳይመንት ስለሚያዛብኝ ጊዜ የሚኖረኝ አይመስለኝም። እስኪ ራስህን በእሱ ቦታ ሆን አስበው፣ አባቱን አጣ፣ ከለመዱ ከሀብታም ትምህርት ቤት ወጥቶ እኛ ጋር ሲጣል ህይወት ፊቷን ያዞረችበት ይመስለዋል። በዚህ ሰዓት ጓደኛ ያስፈልገዋል።

የፊልም አክተር መስለሽ የለ እንዴ? ያው አክተሮቹ ሰልባች ሲለብሱ ማለት ነው። ዩኒፎርሙንም አልተመቸኝም ማሚ። ልዑል ብችል አዲስ እንደምገዛል ታውቃለህ። አውቃለሁ። ደግሞ ልጄ አምርባሃል። ትምህርት ቤት ደግሞ ጥሩ ጊዜ እንደሚኖራችሁ ተማመናለሁ። ግን ማንም ሰው ያናገኝ ካልፈለገስ እንግዳ ነው ብሎ ካሰበስ ብቻህን እኮ አይደለህም ልጄ። እህት አለች፣ ያጎትህ ልጃለች አብረው አብረሁ ናቸው። ኧረ እዛው እራስህን ቻል። ከአንተ ከንተ ጋብርያል ወዛገብ እየቀለድኩ ነው። እኔ ያለሁልሽ ትልቅ ወንድሜ ሁላችንም አለን። እና ትንሽ እንኳን አልሸኛችሁ፣ ችግር የለም ራሳችን እንሄዳለን። ይሄ ትምህርት ቤት እንጂ መፈንጫ አደለ። ዛሬ ጠዋት እንደገና የሽንት ቤቱ ግድግዳዎች ተበላሽተው ተገኝተዋል። ድርጊቱ በምንም መንገድ ተቀባይነት የለውም። ለተሻለ ለውጥ መስራት አለ። የትምህርት ቤቱን ንብረት እንደ ራሳችን ንብረት መንከባከብ፣ መጠበቅ እንጂ ማጥፋት የለብን። ማን እንዳጠፋ እናውቃለን። በድጋሚ ለማጭበርበር ብትሞክሩ ምሕረት አናደርግም።

ልዑልና ሳሮን እባካችሁ ኑ አንደድት። ያ ሌባ ሚሊዮኖችን የዘረፈው የቁጠባ ባለቤት ድርጅት የእሱ ልጆች ናቸው። አዎ፣ ሲታዩ ራሱ ሌባ ይመስላል። በተለይ ሴቱ ስርዓት ሺኳ ላይ ልፎ ነቅቅ ይችላል። ብሮቿ በጣም አንተና አንቺ ውጡ። ቢሮ እፈልጋቸዋል። ልዑልና ሳሮን እባካችሁ አንድ ወደዚህ ነው። ልዑልና ሳሮን በቅርቡ አባታቸውን አሰቃቂ በሆነ በዝርፊያ ወንጀል በዘራፊዎች አጥተዋል። ስለዚህ ሁላችሁም እጃችሁን ዘርግቷችሁ ልትቀበሏቸውና የቤተኝነት ስሜት እንዲሰማቸው እንድታደርጓቸው ይገባል። ተግባብተናል አይደል? ቁን እስክ ሰማው ድረስ ህልም እያየው ነበር የመሰለኝ። ወደ ውጭ ስወጣ ግን ምንም ነገር የለም። በእርግጠኝነት የምነግርሽ ያ ሰው የባለቤት የገዳይ ነበር። የተለየ ሳቅም አጋንንታዊ የሚመስል ፍርሃት የሚለቅና የሚያስጠላ ይህን መረጃ የምሰጥበት ምክንያት አለኝ አውቃለሁ። ታዲያ ለምድር ማስታወሻ ማትዥ ምን ብዬ ነው የምጽፈው? ፍርሃት የሚለቅ አጋንንታዊ ሳቅ ብዬ? እየቀለድሽ ነው። ይቅርታ ወይዘሮ፣ ብለኝ በዚህ መንገድ እንድታስብ ይፈልግ አይደለም። ግን ምን እንዳደርግ ነው የምትፈልጊው? እዚህ ሰፈር ያሉ ቤቶችን እያንቋቋ ፍርሃት የሚለቅ አጋንንታዊ ሳቅ የሚስቅ ሰው ታቃላችሁ እንድን? እንድታረግልኝ የምጠይቅሽ ነገር ቢኖር የባለቤትን ገዳዮች እንድታገኙልኝ ነው። ቤታቸው ፍትህ ሊያገኝ ይገባል። አንቺ ሲነግርሽ ያሰበው እንጂ ልነግርሽ የሞከርኩት ይሄንን ነው። ግን ተከትሎ የሚደረስበት ምንም ተግባራዊ መንገድ የለም።

ከመሸ ጀምሮ ደግሞ አንተ ኋላ መቀመጥ ጀመርከው። ምንም አይነት ባዶ ቦታ ከአጠገቤ እንድሮን አልፈልግም። አባቴ ከዛ ልጅ ጋር ያስቀምጠኝ ይችላል? ጭራሽ ብሎ ብሎ ደግሞ አብረው እንድትውል ይፈልጋል ብሎ አልጠየቀኝም። ሰልፍ ላይ ራሱ ሳይወቃለ ምን ልጅ ይመስላል? ግን አሪፍ ልጅ ነገር ነው። እኔ እኮ የጨነቀኝ ልጁ እዚህ ጉዳይ ውስጥ የገባው በእኔ ምክንያት ነው። እሱ የገባባት ችግር ፈጣሪ እኮ ነው።

መልካም ሰላም። መርማሪዋኛ ለማግኘት እዚህ ድረስ መምጣቷ መልካምነቷን ያሳያል። አይደለም። ይህ እኮ ስራዋ ነው። እንደውም እኔ ስራውን በአግባቡ እየሰራች እንደሆነ አልተሰማኝም። እንደዚህ ማትሆኝ ብለ። ቆይ ማድረግ የቻለችውን ያህል እየሞከረች መሆኑን ተመልክተሽ የለ እንዴ? ገዳዮቹን ለማግኘት እየሞከረችማ ቢሆን ኖሮ ያንን ሳቅ ሲስቅ የነበረውን ሰውዬ ሄዳ ታገኘው ነበር። ብልኝ ራስሽን እየሰማች ነው ሳቅን እንዴት ብላ ልታገኝ ትችላለች? አትችልም። ግን ነግሬህ ነበር፣ የሰይጣን የሚመስል ሳቅ ሲስቅ ነበር። ቆይ ሰይጣን ሳቅ ምን አይነት ነው? እሷስ ምን አይነት ሳቅ ነው ብላ ትፈልግ? በየበሩ እያንኳኳች እስኪ ሳቁ ትበል? ጎረቤቶች ምን ይላሉ? ቀወሱ ሀይሉ ነው እንደዛ እንድንባል የምትፈልግ ምክንያቱም ያን የሚሆነው ቆይ ምን እንዳደረግ ነው የምትፈልገው ባለቤቴ ፍትህ እንዲያገኝ የምጥረውን ጥረት ላቁን እንደ ደመና በማይጨበት ጉዳይ ጊዜ ሲንጨረሳሻል አሁንም እሱን እንድትረሽና ወደ ኑሮሽ እንድትመለሽ ይፈልጋል የሚያስሩት ቤት እኮ ደረሰን። ቅርታ በተቻለ የመጠን ከትምህርት ቤት በራቅ ነበረብኝ። ለምን አባቱን የገደልኩበትን ልጅ ኬሚስትሪ ማስረዳት ነበረብኝ? ማስመሰል እንዴት ይከብዳል። በዚህ ጉዳይ ላይ ራስን ማስጨነቅ አይገባም። ደግሞ ታያለ፣ አንድ ቀን ሁሉም ነገር ይስተካከላል። ለነገሩ እንደ ድል ሆኖ ልጁ ምንም አይናገርም። በቃሽና ልጅ ማን ነው በሩ ነው የከፈተው? አልቆለከው ነበር እንደ አረ ቆልፌ ያለው ሲወጣ፣ ምናልባት እየገሌላ ይገለላ። ቀድማ ነው የምታንደው እማዬማ ትመስለኝ። ምክንያቱም እኛ ሁሉ ጊዜ የቀደምነት አይደል። እንደ ምን ደርሰው ከሆነ ሰው ውስጥ ሳይኖር አይቀርም። ቆይሻለስ ቆይ ቆየትም እንዳትሄድ። እንዴ ማን ውስጥ እንዳለ እኮ አናቀርም። ጠብቀኝ አልኩህ አይደል? ጋሼ ምን አርኪን፧ ለዚህ ለጅል ሳቅ ሲያንስ፣ እንዴት ብትደፍርም፣ ቆሻሻ አፍን ከፍተህ መላው ህዝብ እስኪሰማ ድረስ ጮክ ብለህ መሳቅ እንዴ! ጋሼ፣ በሳቄ ምክንያት ነው እንዴ? መጣ። ጋሼ፣ ምን ተፈጥሮ ይሄ ደግሞ። ለሲዳ ትላንት ማታ ብለን ይህን የጅል ሳቅ ሰምታ፣ የጠለፋ ዕለት የሰማችው ሳቅ መሆኑ አውቃለች። ጋሼ፣ ነው አላሰብኩትም ነበር እኮ ይህ በቂ ምክንያት አይደለም። እና ምን ማድረግ እችላለሁ? ከዛሬ ጀምሮ ሳቅህን መቀየር የምረ ነው። ተገር ምጫወት ይመስላል። ቆይ በሳቁ ብቻ እንዴት ልታሰር ይችላል? ሳቁ ብቻውን ማስረጃ ሊሆን ይችላል ትይ? እንጂ እኛ ጠበቃ እንቤት ቤት ሰማላችሁ። እኔ ኃላፊነቱን መውሰድ አልችልም። ብሌን እንደገና ሳቁን መስማቷ አይቀርም፣ የጊዜ ጉዳይ እና ሳቄን እንዴት መቀየር ይችላል? እሱ የኔ ችግር አይደለም። አሁን ከዚህ አካባቢ እንድጠፋ እፈልጋለሁ። እንድጠፋ? አዎ፣ እንድጠፋ። እንደ ጨዋ መሳቅ ተለማምደህ ትመለሳለህ። ሰማኝ እማ እማ ምን ትሰሪያለሽ? ቆይ እዚህ የቆንጆው ልጅ በጣም ናፍቆኛል። ቆይ እንዴት ገባሽ? ቁልፉንስ? አበርኩት። አንተ ለማየት ስል ምንም ነገር ቢሆን አደርጋለሁ። ቆይ፣ ምን እንደመጣሁ ላሳይ። የምትወደውን ተጫዋች ማሊያ። ሌላ ነገር መግዛት ነበረብኝ ማለት አልወደድኩም አይደል? ጥሩ ነው። ይሄ ግን የሰው በር ሳብረሽ መግባት አልነበረብሽም። በትክክል እንዴት ሳታስፈቅጅ የሰው ቤት ዘው በለሽ ትገቢያለሽ? በቃ ይሄድላቸዋለሁ። ከዛ በፊት ግን የሚጠጣ ውሃ ስጡኝ። በጣም ተጠምቻለሁ። ዘ እቤት እንዳትመለስ እየከለከሉ እንደሆነ አውቃለሁ። ዛሬ አይመለከት ልጄ ከሌጋ ወደ ቤት አሁን እጁ ልቀቂ! ነው? እኔ ውጪ! እማዬ ምን እያደረግሽ ነው? ልቀቂ እንጂ! ረጊ ነው። ጥሩ ይኸው። እንደገና ለመንቀሳቀስ እሞክራለሁ ብለን ብታስብ፣ የፋሲካ ዶሮ ነው የማደርገው። አሰብስብና እንሂድ። እሺ፣ አዲሱ ትምህርት ቤት የመጀመሪያ ቀናችሁ እንዴት ነበር? አስገራሚ እውቀት። የትምህርት ቤቱ ርዕሰ መምህር ጋሽ መላኩ ጥሩ ሰው እንደሆነ እናውቃለን፣ ግን ደግሞ በተማሪዎች ሰልፍ ፊት ውጡ ማለት አልነበረበትም። ደግሞ ልጁ ከኒጋ እንዳያሳልፍ አስገድዶታል። ምቾት እንዲሰማ ብሎ እኮ ነው። ይህ ትምህርት ቤት በጭራሽ እንደኛ ትምህርት ቤት ሆኖ አይችልም። የሮቦት ላብራቶሪዎች፣ የቴኒስ ሜዳዎች የሉትም ልዑል፣ ምናልባት የመንግስት ትምህርት ቤቶች ጥቂት ሀብት ሊኖራቸው ይችላል፣ ግን ምርጥ ተማሪዎችን በማፍራት ቀዳሚዎች ናቸው። ሽሉል፣ ወንዶቹም አሪፎች ናቸው። ሳሮን፣ ወንዶቹን ታይና፣ ትኩረትሽን ትምህርት ላይ ብቻ አድርጊ። ከሰው ጋር ለመኖር መግባባት አለብ። ትልቅ ትምህርት የሚገኘው ደግሞ ከኑሮ ነው። ውስጥ የነበርሽው አንቺ አይደለሽ ትምህርት ቤት እያሳለባችሁ ነበር። ዛሬ ውጭ ልጋብዛችሁ እፈልጋለሁ። ስንት ጊዜ ነው? በእርግጥ ዘ ያነገርኩት ያዘርፋል ነው እንዴ? ደግሞ ተናግረዋል። ድጋሚ ሌላ ጦርነት እንዳታስነሳ፣ እሺ? የዚህን ማፈሻ አቀብለኝ። ገሊላ! አቤት። ዘውዴ፣ ምን እጃለሁ ደረግሽ ነው? አፍሽን ዝጊ አሁን! ጉልበተኛዋ አንቺ አደረግሽም ነሽፍ። እባክሽን ዘውዴ፣ ልጃችን ምንም ያጠፋው ነገር የለም። እባክሽን ልጄን ስጭኝ ብዬ ለረጅም ጊዜ ለምኘሻለሁ፣ አንቺ ግን አልሰማሽኝም።

ጠላፊዎቹ ይዘውት የነበረው መኪና እርግጠኛ ነሽ? እርግጠኛ ነኝ፣ እራሱ ነው። ማን እንደሚነዳው ማየት እፈልጋለሁ። ምን ነካሽ? ብለን ዘጠኝ አራት ሰባት የሰሌዳ ቁጥሩ በጣም አሪፍ።